እንዴት ናችሁ የፒያሳ ኔትወርክ ተከታታዮች? አራተኛ ቀኑን የያዘው የእስራኤልና የኢራን ፍልሚያ ቀጥሏል። የተለያዩ አዳዲስ ነገሮች እየተሰሙ ይገኛሉ። ኢራን እስራኤልን ገሃነም አደርጋታለሁ እያለች እየዛሴች ትገኛለች። እንዲሁም ደግሞ ቴህራን ትነዳለች እያለች የምትገኘው እስራኤል ጥቃቴን አጠናክሬ እቀጥላለሁ ብላለች። አሜሪካና እስራኤል በሚስጥር ያደረጓቸው የመከሯቸው ነገሮችም ብቅ ብቅ እያሉ ይገኛሉ። ከዚህ ውጪ ደግሞ በኢራን ውስጥ የሙሳድ ኤጀንቶች ወይም ተላላኪዎች እንዲሁም ባልደረቦች እየተያዙ ይገኛሉ። ከነድሮ ናቸው ብላለች ኢራን። ይህንንና ሌሎች ጉዳዮችን በፒያሳ ኔትወርክ እንድትከታተሉ ጋብዘናቸዋል። አዳዲስና ትኩስ መረጃዎችን ከተለያዩ ትንታኔዎች ጋር እንደምናቀርብ ቃል እንገባለን። ፒያሳ ኔትወርክን ላይክ፣ ሰብስክራይብ በማድረግ እንዲሁም ለሌሎች በማጋራትም ጭምር ቤተሰብ ሁኑ። ጥልቅና ተአማኒ የሆኑ ዘገባዎችን ታገኛላችሁ እንላችኋለን። ወደ ጉዳዮቻችን እንለፍ። የኢራን ጦር አንድ ነገር ተናግሯል። የኢራን አብዮታዊ ዘብ የተናገረው ነገር ምንድን ነው? ወደ እስራኤል የምናስወነጭፋቸው የተለያዩ ሚሳኤሎች በእስራኤል የአየር መከላከያ ስርዓት በአግባቡ እንዳይታዩ የሚያደርግ መንገድ በመጠቀም የእስራኤል የአየር መከላከያ ስርዓት የሚተኩሳቸው ሚሳኤሎች ደግሞ እርስ በርስ እንዲጋጩ እያደረግን እንገኛለን። በዚህም በጠላት ላይ ከፍተኛ ጉዳት እያደረስን እንገኛለን ብሏል። ይህንን አዲስ መንገድ ወይም ኒው ሜተድ ያለውን ነገር ግን ከመግለጽ ተቆጥቧል። የኢራን አብዮታዊ ዘብ በዚህ ጉዳይ ላይ እንግዲህ የተለያዩ ዘገባዎች እየተነሱ ይገኛሉ። ከምዕራቡ ዓለም የሚወጡ ዘገባዎች ለዚህ ማረጋገጫ የለም ሲሉ፣ ከኢራን በኩል የሚወጡ መረጃዎች ደግሞ አይረንዶምን ጨምሮ የተለያዩ የእስራኤል የአየር መከላከያ ስርዓቶች የኢራንን ሚሳይሎች በአግባቡ ማክሸፍ ባለመቻላቸው ወይም ደግሞ እርስ በርስ እንዲጋጩ በመደረጋቸው ምክንያት ኢራን የምትፈልጋቸውን ኢላማዎች እየመታች ነው የሚል ነገር ነው እንግዲህ እየተነሳ የሚገኘው እስካሁን እንግዲህ ወደ 224 ዜጎች ከኢራን በኩል እንደሞቱ ነው የተነገረው። ዘጠና በመቶ የሚሆነው ሞት እንግዲህ ሲቪሉን ያጠቃ እንደሆነም ታውቋል። እስራኤል ደግሞ እስካሁን የሞቱብኝ ሰዎች ሙሉ ለሙሉ ሲቪል ናቸው ብላለች። እያደረሰችብኝ ያለችው ጥቃት ኢራን ሲቪሎች ላይ ነው፣ ወታደራዊ ኢላማዎች ላይ አይደለም በሚል እንግዲህ እየተቆጡ ይገኛሉ። የእስራኤሉ የመከላከያ ሚኒስትር እስራኤል ካትስ በበኩላቸው ደግሞ ይሄ ኢራን ቴህራን የሚገኘው አደገኛ የሆነ ክፉ የሆነ አምባገነን በቅርቡ ዋጋውን ያገኛል የሚል ፉከራ እንግዲህ አቅርበዋል ማለት ነው። በሁለቱም በኩል መወነጃጀሉ፣ የሚሳይል እና የድሮን ተኩሱ እንደቀጠለ ይገኛል። ከዚህ ጋር የተገናኙ ሌሎች ነገሮችም እየተነሱ ይገኛሉ። በተለይ ደግሞ እስራኤልና አሜሪካ ይህ እንደሚሆን ቀድመው በማወቅ የተለያዩ ዝግጅቶችን ሲያደርጉ ነበር ነው የተባለው። በተለይ እስራኤል የምትጠቀመው አሜሪካ ሰራሽ የሆነው ኤፍ 35 የጦር ጀትን በተመለከተ የወጣው ጉዳይ ይገኝበታል። እንደ ሚድልስጣይ ዘገባ ሚድልስጣይ አይ እንግዲህ ምንጮቹን ጠቅሶ እንደዘገበው እስራኤልና አሜሪካ ይህንን ጉዳይ በተመለከተ ለወራት ያህል ለዓመታት ያህል ሲዘጋጁበት ነበር። በተለይ ኤፍ 35 የጦር ጀት እንደሚታወቀው ያው እንደ ማንኛውም የጦር ጀት ረጅም ርቀት በሚጓዝበት ጊዜ ሄዶ እስኪመለስ፣ አንድ ቦታ ላይ ሄዶ ነዳጅ መሙላት ይጠበቅበታል። ወይም አየር ላይም ሊሆን ይችላል። በተለያየ መልኩ ነዳጅ መቅዳት ይጠበቅበታል እና ይህንን ነዳጅ መቅዳት የሚያስቀር ቴክኖሎጂ ሁለቱ ሀገራት እንግዲህ በጋራ ሲሰሩ ነበር ነው የተባለው። እስራኤል ከአሜሪካ የተረከበችውን ኤፍ 35 የጦር ጀት በራሷ መንገድ ቃኝታዋለች። ኤፍ 35 አይ አዲር የሚል መጠሪያም አለው። ይህ የጦር ጀት ታዲያ ተጨማሪ ነዳጅ እንዲይዝ ተደርጎ ስለ መሰራቱ ነው የተነገረው። በተለይ በ2021 እንደ አውሮፓውያን አቆጣጠር የእስራኤሉ ዋላ የዜና አውታር የዘገበው ነገር አለ ኤፍ 35 አይ አዲር የጦር ጀቶችን የማሻሻል እቅድ አለ። በተለይ ደግሞ ተጨማሪ ነዳጅ ይዞ ነዳጅ ሌላ ቦታ ለመቅዳት፣ ለምሳሌ የአሜሪካ የጦር ቤዞች ላይ ሊሆን ይችላል፣ ወይም እስራኤል አጋሮች በምትላቸው አካባቢዎች ሊሆን ይችላል። ነዳጅ መቅዳት ይጠበቅበታል ረጅም ርቀት ሲጓዝ። ይህ እንዳይሆን እስራኤል በቀጥታ ተነስታ ኢራንን እንድትመታ የሚያደርግ ልዩ ቴክኖሎጂ እንግዲህ ሲያስቡ ነበር ነው የተባለው። እንግዲህ ላለፉት አራትና አምስት ዓመታት ይህንን ስታቅድ ነበር እስራኤል። እና ይህንን ደግሞ አሜሪካ ግዛታለች። አሜሪካና እስራኤል የኤፍ 35 የጦር ጀትን ቴክኖሎጂ በማሻሻል ረገድ ኢራንን እንድትመታ አድርገዋል ነው እየተባለ የሚገኘው። ኤፍ 35 የጦር ጀት እንግዲህ 700 ማይል ወይም ወደ 1126 ኪሎ ሜትር ያህል በቀጥታ መጓዝ ይችላል። ከእስራኤል ወደ ኢራን የሚደረገው ጉዞ እንግዲህ አጭሩ ርቀት 620 ማይል ወይም 997 ኪሎ ሜትር ወይም ወደ 1000 ኪሎ ሜትር አካባቢ የተጠጋ ነው እና ይህንን ያህል ርቀት እንግዲህ ያለምንም ነዳጅ መሙላት መሄድ ትችላለች። ግን ነዳጅ ሰዓት ሞላ ደግሞ መመለስ ስለማትችል ይህ እንዳይሆን ነው ተጨማሪ ነዳጅ የጦር ጀቱ እንዲይዝ የተደረገው ነው የተባለው። ኤፍ35 የጦር ጀት በጣም ረጅም ርቀት የሚሄድ ብቻ ሳይሆን ከራዳር እይታ ውጪ መውጣት የሚችል እንደሆነም ይነገርለታል። አጠቃላይ የተገጠመለት ቴክኖሎጂ ራዳር ሴንስ እንዳያደርገው ወይም ደግሞ በዚህ የአየር ክልል እንዲህ አይነት ነገር አልፏል ብሎ መረጃ እንዳያገኝ ያደርገዋል። እና የነዳጅ ማስተካከያው በሚደረግበት ሰዓት እንግዲህ ጭንቀታቸው የነበረው ይህንን ማስተካከያ ስናደርግ በራዳር እይታ ውስጥ ብንገባስ ወይም ጠላት በራዳር እይታ ውስጥ ቢያስገባንስ የሚል ነበር። ግን ይህንን በማሻሻል ተሳክቶልናል ብለዋል እንግዲህ ሀገራቱ ሚድል ኢስት አይ የአሜሪካ ምንጮችን ጠቅሶ እንደዘገበው ማለት ነው። ሌላው እንግዲህ ኢራን በተለይ በሙሳድ ኤጀንቶች ላይ ወይም በሞሳድ ወኪሎች ላይ እርምጃ እየወሰደች ትገኛለች፣ በቁጥጥር ስር እያዋለች ትገኛለች። ምክንያቱም ከላይ የጠቀስነው ፍ35 የጦር ጀት ሚና እንደተጠበቀ ሆኖ ግን ዋናው ሚና ከውስጥ ነው ነው እየተባለ የሚገኘው የኢራን ጋዜጦችም ጋዜጠኞችም በተለያየ መንገድ ይህንን ነገር እያስተጋቡት ይገኛሉ። ዋናው ጥቃት ዋናው ምት የመጣው ከውስጥ ነው። ምክንያቱም ለሞሳድ የተገዙ የተለያዩ ወኪሎች ድሮኖችን ጭምር አስርጎ በማስገባት የኢራን የተለያዩ ወታደራዊ መሰረተ ልማቶችንና የኒክሌርና ሳይንቲስቶችን እንዲሁም ደግሞ ወታደራዊ ባለስልጣናትን እንዲገደሉ አድርገዋል ነው እየተባለ የሚገኘው ስፑትኒክን ጨምሮ የተለያዩ መገናኛ ብዙኃን እንደዘገቡት ኢራን 23 ድሮኖችን እንዲሁም የድሮን ማስወንጨፊያና የቁጥጥር ስርዓት አጠቃላይ ይዛለች። ሁለት ሰዎችን ከዚህ ጋር ይዛለች። አጠቃላይ ደግሞ 200 ኪሎ ግራም ያህል ሊፈነዳ የነበረ በዚህ በድሮን ተጭኖ ሊፈነዳ የነበረ መሳሪያም መያዙ ነው የተነገረው። እንግዲህ እንዲህ አይነቱ ፍተሻ እንዲህ አይነቱ ብርበራ ተጠናክሮ ቀጥሏል። በነገራችን ላይ እንግዲህ ካለፈው አርብ ጀምሮ የሞሳድ ወኪሎች እንግዲህ በየቦታው እየተያዙ ነው ነው እየተባለ የሚገኘው። ይህ ጉዳት ቀላል ነገር አይደለም ለኢራን ምክንያቱም እስራኤል የጦር ጀቶቿን ከታች እስከ ላይ እንግዲህ አገላብጣ ብቻ አይደለም ይሄ ጥቃት የተፈጸመው ዋናውን ሚና ተወተውታል የተባለው በሀገር ቤት በኢራን ያሉት ሰዎች ናቸውና ከውስጥ የመጣ ችግር ነው እየተባለ የሚገኘውም ለዛ ነው። እንደውም ምናልባት ኔታንያሁ፣ የኢራን ሕዝብ ሆይ ተነስ፣ የሚል ጥሪ ማቅረባቸው ይታወሳልና ምናልባት ውስጥ ያሉ ሰዎች ጋር ተባብረው መንግሥትንም የማፍረስ እቅድ አላቸው ወይ ነው እየተባለ የሚገኘው እንደሚታወቀው የኒክሌር ማዕከላት ላይ ነው ትኩረት የሚያደርገው ይሄ ዘመቻ ተብሎ ነበረ፣ ግን የነዳጅ ማጠራቀሚያዎች ሳይቀር ነው እየተመቱ የሚገኙት። ወታደራዊ ባለስልጣናት የደህንነት ባለስልጣናት ተመትተዋል። እና አጠቃላይ የሚመስለው ነገር ምንድን ነው በኢራን ወይ የመንግስት ለውጥ ማምጣት ወይ ኢራንን ደግሞ እንደ አንዳንድ ሀገራት በጣም ደካማ በጣም የፈራረሰች ማድረግ ይመስላል። እና በዚህ ምክንያት እንግዲህ ችግሮች አፍጥጠው መጥተዋል። ምናልባት አሁን የኢራን መንግስት ከዚህ በኋላ የሚጠብቀው ነገር ውስጡን ማጽዳት ሊሆን ይችላል ማለት ነው። የኢራን ባለስልጣናትም እየተቆጡ ይገኛሉ። የኢራን የምክር ቤት አፈ ጉባኤ መሐመድ ባቂር ቃሊቢያፍ የተናገሩት ነገር አለ። ለአውሬውና ለአረመኔው የእስራኤል ጦር የሚገባውን እንሰጠዋለን፣ የማይችለውን የማይቋቋመውን ነገር እናድርገዋለን፣ እርዳታ እንዳያገኝ፣ ማንም እንዳይረዳው፣ ዘመድ የለሽ እናድርገዋለን ነው ያሉት። በአጠቃላይ እንግዲህ ለሀገር እስራኤልና ለጽዮናዊው አገዛዝ ገሃነም ምን እናሸክማቸዋለን ነው ያሉት። እንዲህ የፓርላማ አባል ንግግር በቁጣ እና በስሜት የተሞላ እንደነበር ነው እንግዲህ የተነገረው። ከዛ ውጭ እንግዲህ እየተነሳ ያለው ነገር ቤናሚን ኔታንያሁን የተመለከተው ነው። ቤናሚን ኔታንያሁ እንግዲህ ሲመኙት የነበረውን ነገር አግኝተዋል ነው እየተባለ የሚገኘው። ምክንያቱም ቤናሚን ኔታንያሁ ዛሬ አይደለም ኢራን ላይ እርምጃ እንዲወሰድ ሲወተውቱ የነበሩት ብዙዎች በዙሪያቸው ያሉ ሰዎች በገሃድም የተናገሯቸው ንግግሮች ምስክር ናቸው። ከ1990ዎቹ እንደ አውሮፓውያን አቆጣጠር ጀምሮ ኢራንን መምታት አለብን የሚል አቋም እንዳላቸው ይታወቃል። በኋላ እንደውም 2010 እንደ አውሮፓውያን አቆጣጠር ላይ ኔታንያሁ ከቀድሞው የመከላከያ ሚኒስትር እሁድ ባራክ ጋር በመሆን አንድ እቅድ አዘጋጁ። የኢራንን የኒኩሌር ጣቢያዎች መምታት አለብን፣ የኢራንን የኒኩሌር ሳይንቲስቶችን መግደል አለብን የሚል ማለት ነው። ነገር ግን ይህ እቅድ ሳይሰምር ቀረ። ምክንያቱም የሀገሪቱ ጠቅላይ ጦር አዛዥ ጋቢ አሽከናዚ፣ እንዲሁም የሺን ቤት ወይም የሀገር ቤት ደህንነት የበላይ የሆኑት ዩቫል ዲስኪን፣ ከዛ ውጭ ደግሞ የሞሳድ አለቃ የነበሩት ሚርዳጋን ሁሉም እቅዱን ተቃወሙት። ምክንያቱም ያለ አሜሪካ ድጋፍ ይህንን ማድረግ አይቻለንም የሚል ነው። የእነዚህ ወታደራዊ አዛዦች፣ የደህንነት አዛዦች ምክር እና ተግሳጽ። የኦባማ አስተዳደር ደግሞ በወቅቱ ይህንን የማድረግ ፍላጎትም እቅድም አልነበረውም። ነገሩን በዲፕሎማሲያዊ መንገድ የመፍታት እቅድ ነበረው። ከቴህራን ጋር ያለን ነገር በዲፕሎማሲያዊ መንገድ ለስለስ ማለት አለበት የሚል አቋም አለው። የኦባማ አስተዳደር በወቅቱ ስለዚህ እንዲህ አይነት ጥቃትን አይፈልግም ነበረ። ምክንያቱም ባራክ ኦባማ በምርጫ ዘመቻቸውም ላይ ይህንን ነገር በተደጋጋሚ አንስተዋል፤ ጦርነቶችን እናቆማለን የሚል ነበር። ከእሳቸው በፊት የነበሩት ጆርጅ ቡሽ ጦረኛ ፖሊሲ ስለነበራቸው እሳቸው በአፍጋኒስታንም በኢራቅም ያለውን ጦርነት እናስቆማለን የሚል እቅድ ነበራቸው። ከኩባ ጋር ዲፕሎማሲያዊ ግንኙነት መመለሳቸው ይታወሳል። ከቴራንም ጋር በተመሳሳይ ነገሩን መልካም ማድረግ ፈልገው ነበረ። ያም እቅድ ተሳክቶላቸው እንግዲህ ጆይንት ኮምፕሬንሲቭ ፕላን ኦፍ አክሽን የተባለ አንድ ስምምነት ተፈራረሙ። ሀገራቸው አሜሪካ ያለችበት አውሮፓ ህብረት፣ ቻይና፣ ሩሲያ ያሉበት ስምምነት ተፈራረሙ ከኢራን ጋር ማዕቀብሽ ይነሳልሻል የኒክሌር መርሃ ግብርሽ ላይ ቀዝቀዝ አድርጊው ተባለች። ኢራን ኢራንም ተስማማች። ለሰላማዊ አገልግሎት ትጠቀምበታለሁ የሚለው ነገር ላይ አስምራ ማለት ነው። ከዛ በኋላ እንግዲህ ኔታንያሁ በጣም ተበሳጩ። በዚህ ምክንያት እንግዲህ እቅዳቸውን በአደባባይ መናገር ጀመሩ። እንደውም በተባበሩት መንግስታት ጠቅላላ ጉባኤ ላይ ሳይቀር በምስል ኢራን ላይ ቦምብ ሲወርድ እያሳዩ እንግዲህ የማትስማማ ከሆነ ኢራን እንዲህ ማታደርግ ከሆነ እንዲህ እናደርጋታለን እያሉ ማስፈራራት ቀጠሉ ማለት ነው። በኋላ 2021 እንደ አውሮፓውያን አቆጣጠር ላይ ደግሞ ሞሰን ፋቅሬዛዴህ የተባለውን የኢራን የኒውክሌር ሳይንቲስት እዚያው ሞሳድ እንግዲህ በድብቅ አባሎቹን አስገብቶ ቴህራን ውስጥ መገደሉ የሚታወቅ ነው። ሌሎችም ጥቃቶች ተከታተሉ። ከዛ ውጭ ደግሞ የኢራን አጋሮችን ማዳከምና ኢራን እንግዲህ ጓደኛ እንድታጣ ማድረግ፣ በአካባቢው ሁነኛ ወዳጅ እንድታጣ የማድረግ ስራ ነው ሲሰራ የነበረው። በኋላ ይሄ ተጠናክሮ ቀጥሎ ቀጥሎ እንግዲህ ትራምፕ መጡ አሁን አሁን ከመምጣታቸውም በፊት በመጀመሪያው የስልጣን ዘመናቸው ትራምፕ ቢያንስ ከኢራን ጋር የተገባውን የኒውክሌር ስምምነት እንዲቀደድ በማድረግ ለኔታንያሁ ድጋፍ ሰጥተዋል። አሁን ደግሞ እንግዲህ በጦርነቱ ከፊት ብዙ መውጣት ባይፈልጉም፣ ግልጽ በሆነ ሁኔታ ግን አሜሪካ ከጀርባ ሆና በሚገባ የኔታንያሁን ዘመቻ እያጠናከረች ትገኛለች ማለት ነው። ከፒያሳ ኔትወርክ ስትከታተሉት የነበረው የዛሬው ዝግጅታችን በዚህ ያበቃል። ከስር ከስር እየተከታተልን ትኩስና አዳዲስ ነገሮችን ወደ እናንተ የምናቀርብ ይሆናል ማለት ነው። በኢራንና በእስራኤል ጉዳይ ብቻ ሳይሆን በሌሎች ዓለም አቀፍ ጉዳዮችም ፒያሳ ኔትወርክን ተከታተሉ፣ ሰብስክራይብ አድርጉ፣ ላይክ ሼር እያደረጋችሁ ለሌሎችም እያጋራችሁ እንግዲህ ቤተሰብ ሁኑ። የጥልቅና የተአማኒ ዘገባዎች ቤተሰብ እንሁን። ከፒያሳ ኔትወርክ ጋር እንላለን። ሰላም ለዓለማችን።